ኢትዮጵያ በቀንድ ከብት ሀብት በዓለም አምስተኛ ደረጃ ላይ ስትገኝ በዶሮ ሀብቷ ደግሞ ዘጠነኛ ላይ ናት። አገሪቱ በአጠቃላይ እንስሳት ሀብቷ ሲሰላ በአፍሪካ የመጀመሪያው ደረጃ ላይ የምትገኝ ሲሆን ይሁንና ግን ከእንስሳት ተዋጽኦ ምርቶች ተጠቃሚነቷ እምብዛም አልነበረም። ለዚህ መንስኤ የነበረውም የእርባታ ሂደቱ ባህላዊ መንገድን የተከተለ በመሆኑ ባለፉት ቅርብ ዓመታት ለእንስሳት ዝርያ ማሻሻያ ትኩረት ተሰጥቷል። በዚህም የተሻለ ውጤት እየተስተዋለ ነው ይላሉ በዘርፉ የተሰማሩት። ከዚህ በፊት የነበረ የዶሮ ስርጭት የዶሮ አረባብ ዘዴ ሁሉ ኮንዲሽን አልነበረና አሁን አሁንም ምን ዲስፕሩቭ እያደረገ መጥተዋል። ቤዚካሊ ካምፓኒዎች በዘመናዊ መልክ ሞር ፕሮዳክቲቭ የሆኑ ዝርያ ያላቸውን ዶሮዎች በማምጣት ያ ማለት ብዙ እንቁላል ማምረት የሚችሉ ከሎካል ዶሮውን ሲተያይ በስጋ ምርት ለምሳሌ ሴም መኖ ሰጥተኋቸው ላይ ሁለት ሶስት እጥፍ ማደግ የሚችሉ ዶሮዎችን ማምጣትና በብዛት ማምረት ማከፋፈል ሲጀመር የሰውም የመብላት ፍላጎቱ በዛው ልክ እየጨመረ መጥተዋል ማለት ነው። ጠቅላይ ሚኒስተሩ በቅርብ ጊዜ በኢኒሽቲቭ በተነሱት በተለያዩ ቦታዎች ላይ የነዚህ የመኖ ማምረት፣ የወተት ምርት ማሳደግ፣ የእንቁላል ምርት ማሳደግ፣ ሌላኛው በተሻሻሉ የዶሮ ዝርያዎችን ወደ ሀገር ውስጥ በማስገባት ሀገሪቷ መጠቀም የሚገባትን እና በዓመት አንድ ሰው ማግኘት የሚገባትን ምርት እና የወተት የእንቁላል፣ የስጋ መጠቀም ያለበት ላይ እየሰራ ነው። አሁን ላይ የዝርያ ማሻሻያ የተደረገላቸው እንስሳት ከአምስት በመቶ የማይበልጡ ናቸው። በመሆኑም ከዘርፉ እየተገኘ ያለው ምርት ካለው ሀብት ጋር የማይጣጣም ነው። ከዘርፉ የምናገኘው ምርታማነት በጣም ዝቅተኛ ነው። ይህ ማለት እነኛ አሁን የኢንዲጂኒየስ ወይም ደግሞ ሀገር በቀል የምንላቸው አብዛኞቹ በአማካይ የሚሰጡት የወተት ምርት ወደ አንድ ነጥብ አምስት ሊትር ነው በቀን ማለት ነው። በመረጣ ያሻሻል ናቸው እስከ 7 እስከ 8 ይሄዳል። በክሮስ ብሪድ ደግሞ የምንልህ ቅድም ከውጭ ዝርያን አምጥተን በብዛት አሁን እየተሄደ ያለው ወይ የሆልስቴን ፍሬዥያን እና ወቦረና የምንለውን ዝርያ በማዳቀል እስከ 13 እስከ 18 እስከ 20 ሊትር የሚደርስ ምርታማነታቸው ከፍ የሚያደርግ አለ። እንግዲህ ይሄ እንግዲህ ማድረግ ያለብን ይሄንን ቁጥር ከፍ ማድረግ ነው። ይህን ቁጥር ከፍ ስናደርገው ምናልባት የሀገራችንን የወተት ፍላጎት በአጭር ጊዜ እናሟላለን ብለን እናስባለን። ዶሮም እንደዚህ ሆኖ ለዚህ ደግሞ በምክንያትነት ከሚጠቀሱት ውስጥ የመኖ አቅርቦት ውስንነትን ጨምሮ የአየር ንብረትና የቴክኖሎጂ አጠቃቀም ውስንነት ጎልቶ ይነሳሉ። በዋናነት ችግር ሆኖ የሚታየው መኖ መኖ እንግዲህ በተለይ የዳልጋ ከብት ከዶሮ ጋር የተያያዘው የመኖ ዋጋ በጣም ከፍተኛ እየሆነ ከመምጣቱ አንጻር በተለይ የግል ድርጅቶችን የግል አምራቾችን ፍላጎት የመቀነስ አካሄድ ይታያል። ለዛም ነው ምናልባት አሁን የምታያቸው የስጋም ዋጋ የእንቁላልም ዋጋ የስጋም፣ ይሄ በሙሉ የሚያያዘው ከመኖ ጋር ነው። ምክንያቱም መኖ ከ50 እስከ 70 ፐርሰንት ፕሮዳክሽን ኮስቱን ከቨር የሚያደርገው መኖ ነው። አብዛኛው በባህላዊ መንገድ ነው የሚሰራው። ብዙ ችግሮች አሉ። የመኖ አለ የአየር ንብረት አለ የቴክኖሎጂ አጠቃቀም ችግር አለ። ያ ጋር ተዳምሮ የተፈለገውን ውጤት አላመጣም። ምክንያቱም ሕዝባችን በጣም በከፍተኛ ቁጥር ድሮ ከነበረው እየጨመረ ነው። ከዚህ ከሕዝብ ቁጥር ጋር የሚሄድ ልማት ማካሄድ ቴክኖሎጂ መፍጠር አለብንና ምርታችን የእንስሳት ምርትን ለመጨመር በጠቅላይ ሚኒስትር አብይ አህመድ አማካኝነት የተጀመረው የሌማት ትሩፋት ፕሮግራም በዘርፉ የሀገሪቱን ተጠቃሚነት እያሳደገ ነው። ይህ ስራም የተመጣጠነ ምግብ ተደራሽነትን እያሰፋ መጥቷል። የሌማት ትሩፋት በእውነቱ የእንስሳት ዘርፉን ከፍተኛ ትኩረት አድርጎ የተንቀሳቀሰ ነው። እንደምታውቀው የሌማት ትሩፋት የምግብ ዋስትናን ስንል ምናልባት ሰብል ጋር ሊሄድ ይችላል። የስነ ምግብ ዋስትናን ግን በብዛት የምታገኘው ከእንስሳት እና በተለይ በወተት ምርት፣ በዶሮ ምርት ባሳ ምርት፣ በማር ምርት ከፍተኛ ውጤት የተገኘበት ነው። እና ይሄ ኢኒሺየሽን በጣም በጣም ትልቅ ኮንትሪቢዩሽን እንዳሳየ ይገባኛል። ምርምሩንም ያነቃቃ፣ አምራቹንም ያነቃቃ ኢኒሺየሽን ነው ብዬ ነው የማስበው። ምናልባት አሁን ወደ ማለቂያው አካባቢ ስለሆነ ወደፊትም ይቀጥላል ብዬ አስባለሁኝ። እና ምርትና ምርታማነቱን በዛው ልክ ነው የጨመረው ዘርፉን ለማሳደግ ፈተና የሆኑ ማነቆዎችን ለመቅረፍ እየተሰራ ነው። የእንስሳት ሀብትን ለማሳደግ የመድኃኒትና የመኖ አቅርቦትን ለመጨመርም ትኩረት ተሰጥቷል። ሀገራችን ከፍተኛ የሆነ የሰብል ምርት እያመረተች ነው። ሰብል ስታመርት እንግዲህ ፍሬውን ነው የምትወስደው። ምኑ ይቀራል? ክሮፕ ሪዚጁ የምንለው ገለባው ይቀራል። ያ ከፍተኛ ለእንስሳት መኖ ሊሆን ስለሚችል ያንን መሰብሰብ፣ ነገር ግን ዝቅተኛ የኒውትሬንት መጠን ስላለው ኒውትሪሽናል ኳሊቲው ትንሽ ስለሆነ ያንን በምርምር እንዴት ማሳደግ ይቻላል የሚለው ተሰርቶ ያንን ለእንስሳቶችን ብናቀርብ አይ ቲንክ ጥሩ ነው። የመድኃኒትም እንደዚሁ። አሁን በተለይ ዶሮ አካባቢ የምታየው ትልቁ ችግር ወረርሽኞች ናቸው። ያልተጠበቁ በሽታዎች ይከሰታሉ። ብዙ ዶሮዎች በአንድ ጊዜ ሊሞቱብን ስለሚችሉ ከባዮሴፍቲ እና ከመድኃኒት ጋር የተያያዙ ነገሮች በደንብ ትኩረት ተሰጥቷቸው ሊሰሩ ይገባል ብዬ አስባለሁ። የዘርፉን ተጠቃሚነት የበለጠ ለማሳደግ አገሪቱ የአራት ዓመት የሌማት ትሩፋት ፕሮግራም ቀርጻ በመተግበር ላይ ትገኛለች።